ወሰለመ ተስሊመን ከቲራ አማባድ፣ የተከበራችሁ የአላህ ባሪያዎች፣ ባለፈው እንደተነጋገርነው ከዚህ በፊት እያየነው የነበረው ለክታቡ መግቢያ ወይ ለእነዚህ ለሶስቱ ነጥቦች መንደርደሪያ የሚሆኑ መልእክቶችን ነበረ ስናይ የነበረው። አሁን እነዚያን መንደርደሪያ ነጥቦችን አልፈን ሶስቱን ነጥብ ወደ ያዘው ክታብ ነው። ዛሬ የአላህ ፈቃድ ከሆነ ገጽ አርባኛው ላይ ምን ጀምረው ቃለ ሼህ ሙሐመድ አብዱልዋሃብ ሙሐመድ ብኑ አብዱልዋሃብ ረሂመሁላህ ተዓላ ይህችን አጠር ያለች መሰረታዊ የሆነ ነጥብ የያዘች የሆነ ክታብ ለሙስሊሙ ማህበረሰብ እንድትሆን አስተዋጽኦ አድርገዋል። ፈይዛ ቂለለክ ላንተ በተባልከ ጊዜ ይላል ያው ሴትንም ወንድንም ትንሽ ትልቅ አረብ አጀም ሳይል ሁሉንም ያካትታል። እነዚህ መሰረታዊ የሆኑ ነጥቦች ናቸውና፣ ፈይዛ ቂለ ለክ ላንተ በተባልከ ጊዜ መል ኡሱሉ ሰላሳ መሰረታዊ የሆኑ ሶስት ነጥቦች ምንድናቸው ተብለ ከተጠየቅ አለቲ ያቺም ደሞ የጅቡ ዐለል ኢንሳን በሰው ልጅ ግዴታ የሚሆን የሆነው

ሶስተኛው ደግሞ ነቢዩ ሙሐመድ አለይሂ ሰላቱ ወሰላምን ማወቅ አለበት። እነዚህ ሶስቱ ነጥቦች ሙስሊም በሆነ ወንድና ሙስሊም በሆነች ሴት ነፍስ ሲወቀፍ የማወቅ ግዴታ አለበት። አንድ ሰው እነዚህን ነጥቦችን ሳያውቅ እስላም ነኝ ቢል እስልምናው አይገኝለትም። እስልምና የለም አላህን በማወቅ ቢሆን እንጂ። እስልምና የለም ዲነል እስላምን በማወቅ ቢሆን እንጂ። እስልምና የለም ነቢዩ ዓለይሂ ሰላቱ ወሰላም በማወቅ ቢሆን እ እነዚህ ሶስቱ ነጥቦች ወሳኝ የሆኑ ነጥቦች ናቸው አንድ ሰው ወደ እስልምናም ሲገባ እነዚህን ቃላቶች እንዲል ነው የሚነገረው አልአስሉል አወል የመጀመራው መሰረት ማዕሪፈቱ ረብ አላህን ማወቅ ይሄ ለሁሉም የሚደረግ ጥሪ ነው አላህ ነቢያቶችን የላካቸው የሰው ልጆች አላህን ብቻ እንዲያመልኩ ከአላህ ውጭ ያሉ አማልክቶችን እንድሪቁ ነው። ነብያቶች የመጡበት የመጀመሪያው ዓላማ ስለዚህ ከመጀመሪያው ዓላማ ሲጀመር ማዕሪፈቱ ረብ ነው፣ ጌታን ማወቅ። ፈይዛ ቂለ ለከ መን ረቡክ ጌታ ማነው ተብለህ ብትጠየቅ፣ ወይ ተብለሽ ብትጠየቂ፣ ፈቁል በል ረቢ አላሁ አለዚ ረባኒ የኔ ጌታ አላሃ ነው ያ የተንከባከበኝ የሆነው ጌታ

ከተጠቀሱ ፍጥረታቶች አንደኛው እኔ ነኝ ብለህበል ብለበል ፈይዛ ቂለ ለከ ላንተ በተባልከሰዓት ቢማዕረፍ ተረበቀ ጌታ ንሺ በምን አወቀው? ተብለ ከተጠየቅ ፈቁል በል ቢአያት አያተል ከውንያ እና አያተ ሸርዕያ ሚባሉል። እዚህ ጋ የተፈለገበት አያተል ከውንያው ነው። እዚህ ፍጥረት ላይ የሚከሰቱ ነገሮች ቀኑ፣ ሌሊቱ፣ ፀሐዩ ጨረቃው በታምራቶቹ አወኩት ብለህ በል ወመክሉቃት በፍጥረታቶቹም አወኩት ብለህ በል። ወሚን አያትይ ከተአምራቶቹ ማዕከል አለይሉ ሌሊቱ ነው። ሌሊት ጨለማን የያዘ አንዳንዴ ቀረቃንም ያዘለ አንዳንዴ ደግሞ ከፍተኛ ጨለማን ድቅድቅ ያለ ጨለማ ይዞ የሚመጣ አንዳንዴ ማዕከለኛ ጨለማ ሆኖ የሚመጣ ለሰው ልጆች ማስተንተን ከቻሉ የሚያስተነትሉበት ነገር ያለበት ነውና ወምን አያቲ ካአላህ አንቀጾች ማካከል አለይሉ ሌሊት ነው። ወነሃር ቀኑም ጭምር ነው። ቀን ብዙ ታምራቶችን ይዞ የሚመጣ ነው። ደከመኝ ሰለቸኝ ሳትል የምታበራ የሆነች ፀሐይ አለችበት። የሰው ልጆች ከአንድ ቦታ ወደ አንድ ቦታ ተንቀሳቅሶ የሚያስፈልጋቸው የሆነ ሲሳይን ይዞ የሚገቡበት ብዙ አይነት ማኅበራዊ ኑሮ የሚፈጸምበት ለሚያስተነትኑ ሰዎች ማስተንተን የሚችሉበት የሆነን ነገር የያዘች ነጭቀንም ወልሸምሱ ፀሐይ ወልቀመሩ ጨረቃ ወሚን መክሉቃትህ ሰማዋቱ ሰብዑ ካላ ፍጥረታቶች መካከል ሰባቱ ሰማይ ናቸው። ወልአሩነ ሰብዑ ሰባቱም ምድራቶች ናቸው። ወመንፊህና በሰባቱ ሰማያት ውስጥና በሰባቱ ምድራት ውስጥ ያሉት ናቸው። ወማ በይነሁማ በመካከላቸውም ያለው ነው። ወደሊሉ ቀውልሁ ታላ ለዚህም የአላህ ቃል መረጃ ነው። ወሚን አያትህ ለይሉ ካላሃታ ምራቶች ማካከር ለሊቱ ነው። ወነሃሩ ቀን ነው። ወሸምሱ ፀሐይም ነው። ወልቀመሩ ጨረቃም ነው። ላተስጁዱ ስጁድ እንዳትወርዱ ይላል አላህ። ስጁድ በተደጋጋሚ ለማየት ሞክረናል። ስጁድ የሚባለው የተከበረችዋን ግንባር አውርዶ መድባት አንድ ስጁድ ነው። መስጊድ ውስጥም ኢባዳዎች መከናወናቸው ይህም እዛ ውስጥ የሚገባ ነው። እንዳ አጠቃላይ ደግሞ አላህ የፈጠረው መሬት በሙሉ አላህ ሊመለክበት ነው። ሌላን ነገር አታምልክ ይሁን የሚለውን አይተናል። እዚህ ጋር ደግሞ ላተስጁዱ እንዳሰግዱ፣ ልሸምስ ለፀሐይ፣ ወላን ቀመር ለጨረቃም እንዳሰግዱ። ወስጁዱ ስገዱ لله الذي خلقهن ለአላህ ለዛ ለፈጠራቸው ለሆነው ጌታ

ወኑጁም ከዋክብቶቹን ሙሰኸራትን ቢአምርሂ በአላህ ትእዛዝ የገሩ ናቸው። አላህ ሁኑ እንዳላቸው ይሆናሉ፣ አገልግሎታቸውን ይሰጣሉ፣ ቅያማ እስኪ ቆም ድረስ አላ ለሁል ለሁል ኸልቁ መፍጠር ለሱ ነው፣ ወልአምሩ ማዘዝም ለሱ ነው። ተባረከ ላሁ ረቡል ዓለሚን የዓለማቱ ጌታ ላቀ ይላል። ይህም ሱረቱ ለአዕራፍ 54ኛ ቁጥር አይ ነው። ወረቡ ጌታ የሚለው ሁወል መዕቡት የሚመለከው እሱ ነው ወደሌሉ ቀውሎሁ ተዓላ። ለዚህም ያላህ ቁርአን መረጃ ነው። ያአዩሃናስ እናንተ አማኞች፣ እናንተ ሰጋጆች፣ እናንተ ፀዋሚዎች፣ እናንተ ሃጂ አድራጊዎች፣ እናንተ ዘካሰጪዎች አይደለም። እዚጋ እንዳጠቃላይ ለሰው ልጆች በአጠቃላይ የሚተላለፍ የሆነ መልእክት ነው፣ ሁሉንም ስለሚመለከት። ያአዩሃናስ እናንተ የሰው ልጆች፣ ወይ ዕቡዱ ረበኩም ጌታችን አምልኩ

ከሰማይ ውሃን አወረደላችሁ። ፋአኽረጀ ቢሂ አለ ከሰማይ ባወረደው በሆነ ውሃ ደግሞ አወጣ ምን ተመራት ፍራፍሬዎችን፣ ሪዝቀን ለኩም ለናንተ ሲሳይ ይሁን ዘንድ ምግብ ይሆናችሁ ዘንድ ይላል አላህ። ይሄን ሁሉ ደግሞ አላህ ጠቅሶ ሲያበቃ ፈላ ተጅዐሉ ሊላሂ አንዳዳ፣ ሰማይን ያለ ምሰሶ ምድርን ያለ ምንም ችካል፣ ዝናቡን ያለ ምንም ክፍያ

የኢባዳዎች አይነት ያልተጠቀሱትም አላህ በቁርአኑ በሰፊው የጠቀሳቸው የአላህ ነብይ የጠቀሷቸው፣ ሰሃቦች ያብራሯቸው፣ የእስላም ልቃውንቶች ያብራሯቸው ኢባዳዎች በአጠቃላይ ለአላህ ነው የሚገቡት፣ ለሌላ አካል አይገቡም። ወደሊሉ ቀውሉሁ ተዓላ ለዚህም የአላህ ቁርአን መረጃ ነው። ዋነ ለመሳጂዳ መስጂዶች ሊላሂ ላልሃ ናቸው። ፈላ ተዱ እንዳጠሩ ማላሄ ከአላህ ጋር አህደን አንድንም አካል እንዳጠሩ አሁን ከተጠቀሱ የኢባዳዎች አይነት አንዱን ዞር ያደረገ ከአይነም መንካት እንዳጠቃላይ በአላህ ላይ የሚያጋሩ ሰዎች ላይ የሚሰጥ ሁክም ነው። እንዳጠቃላይ ግን አንድን ሰው ነጥሎ ይህ ሰው ካፊር ነው ሙሽሪክ ነው ለማለት መስፈርቶች አሉት። እንዳጠቃላይ ግን አሁን ከተጠቀሱ ነገሮች ፈመን ሰረፈ ሚንሀ ሸይአናል አሁን ከተጠቀሱ ኢባዳዎች አንዷን ነጥሎ ለሌላ አካል የሰጠ ለአብሬቴ የሚሆን ለአልከስ የሚሆን ለሶርጋንም ይሁን ለኖራ ሁሴንም ይሁን ለጫትም ይሁን ለጨሌም ይሁን ለቁጥብም ይሁን ለአድባርም ይሁን ለአውገርም ይሁን ለሸጀርም ይሁን ለምንም አሳልፎ የሰጠ ሰው ሸይእን ቅንጣት ሊገይሪላህ ከአላህ ውጭ ላለ ነገር ፈሁወ ሙሽሪክ አጋሪ ነው ካፍር ከእስልምና ያፈነገጠ ነው፣ ይላል። በለ አንዳንድ ሰዎች ሙሽሪኩ ዘማኒና የሚለውን ያነባሉ። አህባሾች የዚህ ጊዜ ያሉ ሙሽሪኮች ከድሮ ሙሽሪኮች ሽርካቸው የከፋ ነው የሚለውን ያነባሉ። እዛ ላሉ ሰዎች ይህን ማንበባቸው ላይ አላላህ አንዳንድ ሰዎች ሊነቁ ይችላሉ፣ ሁጃም ሊቆሙባቸው ይችላሉ። በራሳቸው በየሀድራው ያነቡታል፣ ቀጥሉበት። ኢነላህ ለየንሱሩ ሀዘ ዲን ብረጁሊን ፋጅር አሉ። አላህ ይሄን ዲን ፋጅር በጣም ጠማማ በሆነ ሰው ይረዳዋላል። እዛ ቁጭ ያሉ ሰዎች እኮ የእኛ ሽርክ ከድሮ ሙሽሪኮች ሽርክ የከፋ ነው ይሉናል ሲሏቸው፣ የተወሰነ ቀልባቸው ላይ ሹባ ይወጥክባቸዋል። ኢንሻላህ ከዛ አምጦ የሚወጡ ሊኖሩ ይችላሉ። አዎ እንደ አጠቃላይ ነው የምንለው፣ ግን እያንዳንዱ ሰው እንደዚህ ነጥለን አክፍረናል። ውሸት ነው፣ ነጥለን አናከፍርም። ለማክፈር ሹሩጦች አሉት፣ ያ መስፈርት ሲሟላ ብቻ ነው እንጂ አንድን ሙስሊም ዝም ብላሽ ቀንጥሮ መጣል አይቻልም፣ ክልክል ነው። ስለዚህ ፓዋ ሙሽሪኩን ካፍር ይሄን የሚሰራ ሰው እንደ አጠቃላይ ፍርዱ ባላህ የሚያጋር ድዋን፣ ወይ እርድን፣ ወይ ስለትን ካላህ ውጭ አሳልፎ የሚሰጥ እንደ አጠቃላይ ሙሽሪክ ካፊር ነው። ለአንድ ሰው የሚሰጠው ፍርድ ይለያያል። ቦታና ጊዜ ይፈልጋል። ወደሊሉ ቀውሉ ታላ ለዚህም የአላህ ቁርአን ነው መረጃችን ይላል። ሙሐመድ እብኑ አብዱልዋሃብ መጀመሪያ ሲጀምር ቃለ ሙሐመድ እብኑ አብዱልዋሃብ ቁልቱ ከዛ ወአውጀብቱ ከዛ ወሐለልቱ ከዛ ወሐረምቱ ከዛ አልላችሁም። አላህ እንዲህ ብሏል፣ ነቢዩ እንዲህ ብሏሉ፣ ሰሃቦች እንዲህ ብሏሉ የሚል መረጃ ነው ማመጣለሁ ብሎ ነበረ። በመስፈርቱ መሰረት የአውኖቹን ከጠቀሳቸው በኋላ ወመን የድዑ አላላህ ቁርአን ላይ የሚጠራ